ሰላም ሰላም ውድና የተከበራችሁ ተመልካቾቻችን፣ ዛሬ ጥቅምት 29 ወይም ኖቬምበር 8 የዕለቱን የምንዛሬ መረጃ ከባንክም እንዲሁም ከጥቁር ገበያ ይዘንላችሁ መጥተናል። ሰብስክራይብ ካላሉ ሰብስክራይብ በማድረግ ቤተሰብ እንዲሆኑ በአክብሮት እየጠየቅን ሀሳብ አስተያየቶን ኮሜንት ላይ፣ ቪዲዮ ላይክ እና ሼር እንዳይረሳ። አሁን ቀጥታ ወደ መረጃዎቹ። በዛሬው ዕለት በጥቁር ገበያ አንድ የአሜሪካን ዶላር 179 ብር ከ22 ሳንቲም እየተመነዘረ ነው። ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አባይ ባንክ ነው። 150 ብር ከ40 ሳንቲም ገዝቶ 153 ብር ከ40 ሳንቲም እየተሸጠ ነው። በንግድ ባንክ 148 ብር ከ41 ሳንቲም ተገዝቶ 151 ብር ከ38 ሳንቲም በመሸጥ ላይ ይገኛል። አንድ ዩሮ በጥቁር ገቢያ 207 ብር ከ35 ሳንቲም እየተመነዘረ ነው። ዩሮን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ዘምዘም ባንክ ነው። 176 ብር ከ05 ሳንቲም ግስቱ 179 ብር ከ57 ሳንቲም እየተሸጠ ነው። በንግድ ባንክ 171 ብር ከ18 ሳንቲም ትግስቱ 174 ብር ከ60 ሳንቲም በመሸጥ ላይ ይገኛል። አንድ የስዊስ ፍራንክ በጥቁር ገበያ 222 ብር ከ64 ሳንቲም እየተመነዘረ ነው። የስዊስ ፍራንክን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ዘምዘም ባንክ ነው። 187 ብር ከ83 ሳንቲም ገዝቶ 191 ብር ከ58 ሳንቲም እየተሸጠ ነው። በንግድ ባንክ 181 ብር ከ11 ሳንቲም ተገዝቶ 184 ብር ከ73 ሳንቲም በመሸጥ ላይ ይገኛል። አንድ የካናዳ ዶላር በጥቁር ገበያ 127 ብር ከ75 ሳንቲም እየተመነዘረ ነው። የካናዳ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ዳሽን ባንክ ነው። 108 ሰንቲም ብር ከ58 ሳንቲም ተገዝቶ 110 ብር ከ73 ሳንቲም እየሸጠ ነው። በንግድ ባንክ 104 ብር ከ15 ሳንቲም ተገዝቶ 106 ብር ከ23 ሳንቲም በመሸጥ ላይ ይገኛል። አንድ የአውስትራሊያን ዶላር በጥቁር ገበያ 116 ብር ከ49 ሳንቲም እየተመነዘረ ነው። የአውስትራሊያ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አባይ ባንክ ነው። 97 ብር ከ99 ሳንቲም ገዝቶ 99 ብር ከ94 ሳንቲም እየሸጠ ነው። በንግድ ባንክ 95 ብር ከ74 ሳንቲም ገዝቶ 97 ብር ከ66 ሳንቲም በመሸጥ ላይ ይገኛል። አንድ የቻይና ይዋን በጥቁር ገበያ 25 ብር ከ19 ሳንቲም እየተመነዘረ ነው። የቻይና ዮዋንን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አቢሲኒያ ባንክ ነው። 21 ብር ከ06 ሳንቲም ገዝቶ 21 ብር 48 ሳንቲም እየተሸጠ ነው። በንግድ ባንክ 20 ብር 46 ሳንቲም ተገዝቶ 20 ብር 87 ሳንቲም በመሸጥ ላይ ይገኛል። 1 ፓውንድ በጥቁር ገበያ 236 ብር 06 ሳንቲም እየተመነዘረ ነው። ፓውንድን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ዳሽን ባንክ ነው 202 ብር 52 ሳንቲም ገዝቶ 206 ብር 57 ሳንቲም እየተሸጠ ነው። በንግድ ባንክ 191 ብር ከ45 ሳንቲም ተገዝቶ 195 ብር ከ28 ሳንቲም በመሸጥ ላይ ይገኛል። አንድ የኩዌስ ዲናር በጥቁር ገቢያ 584 ብር ከ33 ሳንቲም እየተመነዘረ ነው። የኩዌስ ዲናርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ኦሮሚያ ባንክ ነው። 489 ብር ከ78 ሳንቲም ገዝቶ 499 ብር ከ58 ሳንቲም እየሸጠ ነው። በንግድ ባንክ 474 ብር ከ79 ሳንቲም ገዝቶ 484 ብር 28 ሳንቲም በመሸጥ ላይ ይገኛል። አንድ የዩናይትድ አረብ ኤምሬስ ድርሃም ወይም የዱባይ ድርሃም በጥቁር ገበያ 48 ብር 83 ሳንቲም እየተመነዘረ ነው። የዱባይ ድርሃምን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ራሚስ ባንክ ነው። 43 ብር 78 ሳንቲም ገዝቶ 44 ብር 66 ሳንቲም እየሸጠ ነው። በንግድ ባንክ 40 ብር 40 ሳንቲም ገዝቶ 41 ብር 21 ሳንቲም በመሸጥ ላይ ይገኛል። አንድ የሳውዲ ሪያል በጥቁር ገበያ 47 ብር ከ82 ሳንቲም እየተመነዘረ ነው። የሳውዲ ሪያልን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አቢሲኒያ ባንክ ነው። 42 ብር ከ55 ሳንቲም ገዝቶ 43 ብር ከ80 ሳንቲም በመሸጥ ላይ ነው። በንግድ ባንክ 39 ብር ከ57 ሳንቲም ተገዝቶ 40 ብር ከ36 ሳንቲም እየተሸጠ ይገኛል። አንድ የኦማን ሪያል በጥቁር ገቢያ 466 ብር ከ08 ሳንቲም እየተመነዘረ ነው። አንድ የጆርዳን ዲናር በጥቁር ገቢያ 252 ብር ከ81 ሳንቲም እየተመነዘረ ነው። አንድ የባህሬን ዲናር በጥቁር ገቢያ 475 ብር ከ47 ሳንቲም በመመንዘር ላይ ይገኛል። አንድ የቱርክ ሊሬ በጥቁር ገቢያ አራብር ከ24 ሳንቲም እየተመነዘረ ነው። የዛሬው ዕለታዊ የምንዛሬ መረጃ ከባንክም እንዲሁም ከጥቁር ገበያ መሄድ ሊመስል ነበር። እስከ መጨረሻው ድረስ ለተከታተላችሁን እያመሰገንን በዚያ በቃን። መልካም ጊዜ፣ መልካም ቀን።